በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለምንናፍቃት ፍቃት ለሰሙነ ሕማማት ወቅት ሁላችንንም በሰላምና በጤና አደረሰን። በቤተ ክርስቲያናችን በአጽዋማት ወቅት ካሉ ሳምንታት መካከል በጣም በብዙ ህዝበ ክርስቲያን ከሚናፈቁ ሳምንታት መካከል አንዱ ሰሙነ ሕማማት ነው። ይህ ሳምንት የአብይ ጾም የመጨረሻው ሳምንት ሲሆን ከእሁድ ከሆሳና በዓል ከከሰዓት ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር ከገባባት እስከ ቅዳሜ ድረስ የሚቆይ የህማም የጭንቅ፣ የጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ፍቅር ሲል የተቀበለውን መከራ የምናስብበት ሳምንት ነው። በዚህ ሳምንት የአብይ ጾምን ስርዓትን ተከትለው የሚጾሙ ማንኛውም ክርስቲያኖች የተለየ የቤተ ክርስቲያናችንን ውበት የተለየ የቤተ ክርስቲያናችንን የጾምና የጸሎት ስነ ስርዓትም ጭምር የሚሳተፉበት ነው። ከበፊቱ በተለየ መልኩ አብዝተን የምንሰግድበት፣ ከበፊቱ በተለየ መልኩ ህዝበ ክርስቲያኖች ከቤተ ክርስቲያን ቅጽር ግቢ ሳይታጡ በየሰዓታቱ የሚደረገውን የግብረ ህማማት ምንባባት፣ ጸሎቶች፣ ስግደቶች ሳይወጡ የሚሳተፉበት ጌታችን ኢየሱስ ክርስቶስ እኛን ለማዳን የተሳተፈውን ይህንን መከራ እነሱም ወደ ቤተ ክርስቲያን ገብተው እርሱ ከሙታን መካከል ተነሳ የሚለውን አዋጅ እስኪሰሙ ድረስ ከምግብ ከመጠጥ ከበፊቱ በተለየ መልኩ እራሳቸውን በደንብ ከልክለው ከጌታችን ትንሳኤ ጋር አብረው ለመነሳት የሚያሳልፉት የተለየ ሳምንት ነው። ይህ ሳምንት በመላው የኦሪየንታል ወይንም ደግሞ የአህቴ አብያተ ክርስቲያናት ባሉ ሳምንታት ውስጥ የሚታወቅ ሳምንት ነው። በእኛ ሰሙነ ሕማማት ይባላል። በሌሎች አብያተ ክርስቲያናት በውጮቹ ባሉት ደግሞ ፓሽን ዊክ የጌታችንን ሕማም መከራ፣ የሚታሰብበት ሳምንት ነው ይባላል። ቅዱስ ቤተ ክርስቲያናችን ይህንን ሳምንት ሰሙነ ሕማማት ብላን የምጠራው ሰሙነ ማለት ስምንት ወይንም ደግሞ ቆይታ፣ ወቅት እንደማለት ነው። ሕማም ማለት ደግሞ ጭንቅ፣ መከራ፣ ስቃይ፣ እንግልት የተለያዩ ጽዋት ደዌዎችና መከራዎች ብለንም ልንተረጉመው እንችላለን። በሰሙነ ሕማማት ወቅት የጌታችን ኢየሱስ ክርስቶስ ሕማሙ ጭንቁ የተቀበለው መከራም ጭምር የሚታሰብበት ነው። በእርግጥ መድኃኒታችን ኢየሱስ ክርስቶስ መከራውን መቀበል የጀመረው በዚህ ሳምንት አይደለም። የአምላካችን ኢየሱስ ክርስቶስ መከራ የጀመረው አስቆረታዊ ይሁዳን እንደሚሸጠው እያወቀ እንደሚከዳው እያወቀ ተምሮ ማድረግ የሚጠበቅበትን ነገር በሙሉ አድርጎለት፣ ነገር ግን በመዝሙር አርባ ላይ እንደተናገረው እንጀራዬን የበላ ተረከዙን በእኔ ላይ ያነሳ እንዳለው ያንን ሁሉ ተደርጎለት እንዳልተደረገለት ሆኖ እንደሚክደው እያወቀ ያስገባው ቀን ነው። የጌታችን በነገራችን ላይ የይሁዳን እንደሚሸጠው እያወቀ መምረጡ በጣም የሚደንቅ ነገር ነው። ለይሁዳ ያደረገው ምሕረት በነገራችን ላይ ለእኛ ያደረገው ምሕረት ነው። እንደምን ክደው እያወቀ ትላንትና ታማኝ የሆንለት ሰዎች ነገ ጀርባችንን አዙረን እንደምንክደው ና አሻፈረኝ ብለን ለተለያየ ጥቅማጥቅም ይሁዳ በገንዘብ እንደታለለው ሁሉ በገንዘብ ይሁን በሌላ ነገር እንደምንታለል እያወቀ አምላካችን ማቆየቱ ለይሁዳ ያሳየው ትዕግስት ለእኛም የሚያሳየው ነው። ይሁዳን በቻለበት መልኩ እኛን የሚችልበት ነው። ይሁዳንም ጭምር ደግሞ መርጦ እንዳቆየው እኛንም በዚች ርትዕት በሆነችው ሃይማኖት መርጦ የሚያቆየን ነውና የጌታ ሕማም በይሁዳ እንደተጀመረ ስናስበው ስቅለቱንም ጭምር ለምንሳተፍ ለኛ እውነተኛ ሕማሙ በእጅ ውስጥ የገባው ሚስማር በእግር ውስጥ የተቸነከረበት ችንካር በራሱ ላይ የተጎነጎነበትና የተደፋበት ሾህ አክሊል ሳልሆን እኛ እና ራሳችንን ለጌታችን መከራ ከሆንበት ህይወት ህይወት እንድንሆነው እና እሱን ምን ያስደስተውን ነገር በኛ ለማየት እንዲችል በዚህ ወቅት ላይ ክርስቲያኖች አብዝተው ወደ ቤተ ክርስቲያንና በስርዓት አምልኮ ውስጥ በደንብ ይሳተፋሉ። ይህ ወቅት በተለየ መልኩም በሰሙነ ሕማማት ስርዓተ ቀዳሴም ጭምር የሌለበት ነው፣ ከምሴተ ሐሙስ ውጭ ማለት ነው። ሌሎቹ እለታት ላይ ግን ምንም እንኳን ጌታችን የተሰቃየባት ያቺ እለት ከሐሙስ ማታ እስከ አርብ ብትሆንም ቤተ ክርስቲያናችን ግን ሕማሙን እንድንሳተፍ የምታደርገን ከመጀመሪያዊቱ ከሰኞ እለት ላይ ነው። እያንዳንዱ ቀን ደግሞ አብይ ጾም ወደ ትንሳኤ የሚመራ ጉዞ እንደሆነ ሁሉ በተለየ መልኩ ደግሞ ሰሙነ ሕማማት ወደ ጌታችን ኢየሱስ ክርስቶስ ትንሣኤ የሚያመራ የተለየ ሳምንት ነው። እያንዳንዱ ቀናት ውስጥ እንደ እግዚአብሔር ፈቃድ ራሳችንን በዛ ቀናት ውስጥ እያስገባን ምስጢራቱ ውስጥ የእኛን ሕይወት እየፈተሽን ለማየት ነው የምንሞክረው። የዛሬ የምንገኝባት ሳምንት ዕለተ ሰኑይ ወይም ደግሞ ሰኞ መርገመ በለስ ወይም አንጽሆተ ቤተ መቅደስ እየተባለ ይጠራል። አምላካችን መድኃኒታችን ኢየሱስ ክርስቶስ አንጽሆተ ቤተ መቅደስን የኦሪቱን ቤተ መቅደስ ያነጻባቸው ጊዜያት ሁለት ናቸው። አንደኛው የዮሐንስ ወንጌል ምዕራፍ ሁለት ላይ የምናገኘው በዛች ቤተ መቅደስ ውስጥ ገብቶ በሬዎቹን፣ በጎቹን፣ ርግቦቹን ሻጭና ለዋጮቹን አባሮ ቤቴ የጸሎት ቤት ነው እንጂ የወንበዴዎች ወይም የነጋዴዎች ቦታ አይደለም ብሎ ያሰናበተበት ጅራፍ አበጅቶ ያወጣበት ነው። ሁለተኛ ሁለት ደግሞ በዚች ቀለይነ የሚገኙ የመጀመሪያው በፋሲካ ጊዜ የቀረበ ወይም በፋሲካ ሰሞን የገባ ሲሆን ሁለተኛው ወቅት ደግሞ በዚህ ወቅት ላይ የገባ ነው። ጌታችን ኢየሱስ ክርስቶስ በበዓለ ሆሳአና ደቀ መዛሙርቱን ላካቸው። አህያና ውርንጭላይቱ ወደ ከተማ ገብታችሁ ባገኛችሁ ጊዜ ታስረው ስታገኙ አገልጋዩን ወይም ደግሞ የዛ አህያና ውርንጭላ ባለቤትን ፈታችሁ ባመጣችሁ ጊዜ ላይ ለምንድነው ማንስ አዟችሁ ነው ፈታችሁ የምትወስዱት ብሎ ቢጠይቋችሁ ጌታ ይፈልጋቸዋል ና ብላችሁ መልሱለት ብሎ አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ አስቀድሞ በአህያ በአህያ በኋላም ደግሞ በውርንጭላ ላይ ተጭኖ ገብቷል። ከነበረበት ቦታ እስከ ቤተ መቅደሱ ድረስ 13 ምዕራፍ ነው። የመጀመሪያውን ምዕራፍ በአህያይቱ ላይ ተጭኖ፣ ኋላ በውርንጭላይቱ ላይ ተጭኗል። አህያና ውርንጭላ እንግዲህ የእናትና የልጅ ግንኙነት ያላቸው በአህያይቱ ላይ መጫኑ ቀንበሩ በውርንጭላይቱ ላይ መጀመሪያ ቢሆን ተሸክማ ማታውቅናትና እንዳትፈራ እንዳትደነግጥ ለማድረግ አህያይቱ የለመደች ሸክምናትና በሷ ላይ ወጥቷል። መከራ መስቀሉን መሸከም በለመዱት ይህንን ሳምንትም ጭምር በጭንቅና በመከራ ራሳቸውን በጽኑ ስቃይ ከጌታቸው ሕማም ጋር ለመሳተፍ የሚያሳልፉት ሰዎችን ባየን ቁጥር ሕይወታቸውን በተመለከቱን ቁጥር እንደኛ ውርንጭ ላይ ሆኑት ያለመዱት ከጌታችን ህማም ጋር አብረው ለመሳተፍ ገና የሆኑት ሰዎች ብርታትን ስለምናገኝ ነው። የሰላም ንጉሥ ታዲያ ኢየሱስ ክርስቶስም በውርንጭላይቱ ላይ ከአስር ምዕራፍ በኋላ ተጭኖ ወደ ቤተ መቅደሱ ገባ። ቤተ መቅደሱን ሶስት ጊዜ ዞረው ተመለከተው። ቤተ መቅደሱ ሲዞርበት የሚራመድበት መሬት ላይ አፈር እንዳይነካ ተብሎ እንኳን እሱ አህያይቱ ልብሳቸውን እያነጠፉ ዘንባባ እየጎዘጎዙ ሆሳዕና በአርያም አቤቱ ባክህ አሁን አድን፣ በአርያም ያለው ንጉሥ ወይ ወርድሃልና ተገለጥ፣ የተገለጥ ክማንተ የዳዊት ልጅ ወይ ማረን እያሉ በሙሉ ተከትለው ታስገቡትና ጌታችን ግን የእነሱን ጫጫታ፣ የእነሱን እልልታ፣ የእነሱን ውዳሴ እየሰማ ቤተ መቅደሱ ጋር ግን ሲደርስ ከእነሱ ጩኸት የተነሳ የቤተ መቅደሱን ንጽሕና አይቶ እንዳላየ ሰምቶ እንዳልሰማ ሊሆን አልወደደም። ተመለከተ ቤተ መቅደሱንም ከንጽህናው ጎድፎ እንደሰጣቸው ሆኖ ባያየው አሁንም አባረራቸው። የማይጠቅሙትን በሙሉ ሰደዳቸው እና የሚገርም ነው። መድሃን ያለም ኢየሱስ ክርስቶስ ለቤተ መቅደሱ ያለው ቀናኢነት፣ ይህ ቤተ መቅደስ የኦሪት ቤተ መቅደስ ነው። እንደ ሐዲስ ኪዳኑ ቤተ መቅደስ የአምላካችን ቅዱስ ስጋ ክቡር ደም የሚፈተትበት የሚዘጋጅበት አይደለም። ላለፈ ሕግና ስርዓት ለምንድን ነው እንደዚህ ያክል የሚጨነቀው የሚቆ ብለን ብንጠይቅ፣ ጌታችን ለዛ ቤተ መቅደስ ያሳየው ቀናኢነት መቅደስ ስለተባለ ስለኛ ሰውነትም ጭምር የሚያሳየው ነው። በዛች ውር እንጨላ ላይ ተጭኖ ሲጆር ሲዞር ህዝቡ ያሰማው የነበረው ጩኸት ቤተ መቅደሱ የነበረውን ያጣውንም ነገር እንዲያ ያልከለከለውም እና በጣም ነው የሚገርመው። ክርስቶስ ሰዎች እኛን ሊያይበት በመረጠው መጠን ጩኸታቸውን፣ ግርግርታቸውን፣ ሌሎች ነገሮቻቸውን ሰምቶ እኛን አይቶ እንዳላየ ሰምቶ እንዳልሰማ ዞር ብሎ ሊሄድ አይፈልግም። ከነሱ ጩኸት የእኛ ዝምታ ከነሱ ውዳሴ የእኛ የተበላሸ ነው ማንነትን ለማንጻት ይበልጥ የፈጠነ ነው እና ጌታችን ለዛች ቤተ መቅደስ ከሰው ጩኸት ይልቅ ዝምታዋንና በዛ ቤተ መቅደስ ውስጥ ያየው ነገር በጣም የሚገርም ነው። አይደንቃችሁም? ያ ቤተ መቅደስ እኳ አይናገርም። ይሄ እኛ ሰውነትስ ሲቆሽሽ ቆሽሻለሁ፣ ሲበድል በድያለው፣ ሲያጠፋ አጥፍቻለሁ እያለ ክርስቶስን ይናገራል። አምላኩን ይለምናል። ያ ቤተ መቅደስ ግን አፍ የለውም፣ ዝም ያለ ነው። ዝም ያለ ማንነት ያለው ሰው አለ ኃጢአት ከብዶት መናገር የከበደው መንጻት ፈልጎ ነገር ግን መታጠብ እየፈለገ አንጻኝ እጠበኝ እያለ መጮህ የከበደው ሰው እና አምላካችን እጠበኝ እጠበኝ የሚሉትን ሰዎች ድምፅ እንደሚሰማ መናገር ከብዷቸው ዝም ያሉትንም ሰዎች እንደሚያ ያስታውሰናል። ያሳምንት ቤተ መቅደሱን ስናየው ወደዛ ቤተ መቅደስ ገባ፣ አነጻ፣ ወጣ። ከዛም በኋላ ጥቂት ከሄደ በኋላ ተራበ ይላል እና ፍጹም ሰው ነውና መራቡ አይደንቅም። የሚደንቀው ጌታችን ሲርበው ወደዛች በለስ መሄዱ ነው። በለሲቷን እኮ ነይ ማለት ይችላል፣ በቃሉ ማዘዝ ይችላል። ነገር ግን አምላካችን ኢየሱስ ክርስቶስ አላዘዛትም። እሱ ወደ እሷ ሄደ እንጂ ትሕትናውን ለማሳየት ያቺ የበለስ ዛፍ ጋር ተጠጋ፣ ፍሬ ፈለገባት፣ ነገር ግን አጣባት። ፍሬ ስላጣባት ተርቦ የሚመገብበት ነገርን ስላላገኝባት ረገማት ይላልና። ብተ መርገም የተሰጠው በለዓም የሚባል ሰው ነበረ በኦሪትና እስራኤላውያን የሌላቸውን ነገር እንዲሆንባቸው ሊረግም ሄደ ሳይሆን ያላቸውን ነገር እንዲያጡ ግን ከነገስታቱ ብዙ ብር ተቀብሎ ሄደ ነበርና ሊረግም ሄደው መርቆ ነበር የተመለሰው የነበረው። አሁን ጌታችን ኢየሱስ ክርስቶስም ያችን በለስ ሲረግማት እኛንም ራሳችንንም ጭምር በዚህ የሕማማት ወቅት ላይ እንድናይ ያደርገናል። ይህን ሁሉ ሳምንታት ሰባቱንም ማለት ነው ከሰሙነ ሕማማት ጋር ካለው ከስምንቱ ሳምንት ጋር ቅጠል ኖሮን ያደግን ሰዎች ልንኖር እንችላለን። እንዲያውም ጭራሽ ደርቀን ቅጠል ያሳበብን ልንሆን እንችላለን። ቅጠል ኖሮን ደግሞ ፍሬ እየተጠበቀብን ያልንም ሰዎች አለን። ደርቀው ቅጠል ያወጡትን እድገት ነው እና እግዚአብሔር አምላክ ከደረቅ እንጨት ቅጠል ነው እንጂ የሚጠበቀው ወዲያውኑ ፍሬ አይጠበቅም። እና ለምን ቅጠል አወጣችሁ ፍሬ እየፈለግኩኝ አይልም። ነገር ግን ጾሙን ሲሳተፉት ከጌታቸው ማም ጋር ለዘመናት ይህንን ሳምንት ሲያሳልፉ ለነበር ነው። ግን ለተወሰን ነው ምናልባት ከኛ ብዙ ቅጠሎች ያሉበት ዛፍ ሆነን ነገር ግን ፍሬ የታጣብን ሰዎች ልንሆን እንችላለን። ቅዱስ ዮሐንስ አፈወርቅ አባታችን ጌታችን ኢየሱስ ክርስቶስ ወደዛች በለስ ሄዶ የረገማት እውነት ተርቦ ስለሆነ ብቻ ፍሬ ስላጣባት ረሃቡን ማስታገስ ስላቃተው ብቻ ይመስላችኋል? ይላል ትሁት ሆኖ ሳለስ ሳሄድ እሷ ጋር እኮ ነይ ብሎ መጥራት ይችል ነበረ። ነገር ግን ሄዶ ያችን በለስ ቢፈልጋት ያጣበትን ምክንያት ሲናገር ምን ይላል? ፍሬ ብሎ የሚናገረው ፍቅር ነው። በለስ ከተባሉ ከእስራኤላውያን እግዚአብሔር አምላክ ፍሬ አቶባቸዋል። መጽሐፉን ተሸክመውታል። ቃላቱን ይዘውታል። ሥርዓቱን ወጉን ጠብቀውታል። ነገር ግን የሚገልጹበት ፍቅር የለም። ዛሬም የኛ በለስ የታጣበት ፍቅር፣ የታጣበት አገልግሎታችን በመጽሐፍቱ በውበቱ፣ በሁሉ ነገራችን ቤተክርስቲያናችን ሙሉ ሆና ሳለ በእኛ ውስጥ የሚታጣ ብዙ ፍሬ የተባለ ፍቅሮቻችን ግን እግዚአብሔር አምላክ እውነት እንዳይረግበን ያደርገው ይሆን ብላችሁ ራሱ ታስባላችሁ። ክርስቲያኖች፣ በጣም እኮ ነው የሚያሳዝነው። እግዚአብሔር ውብ በሆነው ስነ ቃሎቻችን በሚነበቡት መጽሐፍቶቻችን በሚነገሩት ብዙ ነገሮቻችን ውስጥ ከቃላችን ባለፈ ልባችን ውስጥ ሊያየው የሚፈልገው ፍሬ አለ እና ያንን ነገር ማጣቱ ለአምላካችን ለኢየሱስ ክርስቶስ የሚያሳዝነው ነገር ነው እና አምላካችን ፍሬ ያጣባት ያቺ በለስ ማለት ፍቅርን ያጣባት አይሁድ ፍቅርን ያጣባት የእስራኤል ቤት ናት። ያቺን በለስ ደግሞ መልሰን ስና የሚያስታውሰን ሌላ ታሪክ አለ። አዳም አባታችን በድሎ አትብላ ላይ የተባለውን በለስ በበላ ጊዜ ላይ የበለስን ቅጠል ደሞ አገልድሞ በገነት ዛፎች መካከል ተደብቆ ነበርና፣ ልክ ወደዚች በለስ በእርምጃ በፍጹም ትሕትና የተራመደው ክርስቶስ በዛችም ጊዜ ላይ ተራምዶ ወደ አዳም ሄዱ። አዳም አዳም፣ ወዴት አለህ ብሎ ተናግሮት ነበር ትላንትና ስጋን ያልተዋህዱ አምላካችን ተዋህዶ አላዋቂ የሆነ ስጋ ባህሪውን ገንዘብ እንደሚያደርግ ሁሉ ዛሬ አላዋቂ የሆነ ስጋን ገንዘብ እንዳረገ ለማጠየቅ ተራበ እንላለን። ትላንትና ደግሞ አላዋቂ ስጋን እንደሚዋሃድ ለማጠየቅ እና ለማሳየት ደግሞ አምላካችን ወዴት አለ ብሎ ተናገረ። ትላንትና በፍቅር የተራመደው ክርስቶስ ዛሬም ወደዛች በለስ በፍቅር የተራመደው ክርስቶስ ፍሬ ላጣብን ለብዙ ሰዎች እንዳጣብን በቁጣ እንዳጣብን በመዓት እንዳጣብን ጅራፍ እያጮኸ አይመጣም፣ ሃይመጣም በፍጹም ፍቅር ኮቴውን እያሰማ ነው እየተራመደ የሚጠጋውና እዚች እለት ላይ የቤተ መቅደሱን መንጻት ስንመለከት መናገር አቅቶን አንጻኝ ብለን መጮህ ከብደን፣ ነገር ግን እንዳልነጻን ሰዎች እንደሚጠጋን ቤተ መቅደሱን መንጻት ስናየው በዚህ በሰሙን ሕማማት ስለ ጌታችን በንጽህና ሕማሙን መቀበሉን ያለምንም ኃጢአት ተላልፎ ተሰጥቶ ለመከራ መስቀል መቅረቡን ስናይ ደግሞ እኛም ያለምንም ኃጢአትና በሰውነታችን ያለውን በደል በንስ አራግፈን በፍጹም ንጽህና ከጌታችን ጋር ሕማሙን ለመሳተፍ መጠጋት እንዳለብን የበለሲቷን መረገም ስናይ ደግሞ የምናነበው መጽሐፍ፣ የምንሰግደው ስግደት፣ የምንጸልየው ጸሎት በቤተ ክርስቲያን ውስጥ የምናደርገው ማናቸውንም ነገር ትላንትና በኦሪቱ ቤተ መቅደስ ለእግዚአብሔር ሲደረግ የነበረ ነገር ቢሆንም ለዛች ለኦሪቷ በለስ የታጣባት ፍሬ መታጣቷ እንዳስረገማት ሁሉ እኛም ከብዙ ነገሮቻችን ውስጥ ፍቅር ታቶብን እንዳንረገም ጭምር የሚያሳየን ትልቅ ትምህርት የምንወስድበት ዕለት ነው። ከዚች ዕለት በኋላ ያለችው ቀጣይቱ ዕለት ማክሰኞ ደግሞ በቀጣዩ ክፍለ ጊዜያችን በዚህ በሰሙነ ሕማማት ጉዞ ላይ ወደ ጎሎጎታ የምናየው ይሆናል ማለት ነው። እንበለደዌው ህማም እንበለጻ ማው ደካም አመከመዮም ያብጽሐነ ያብጽሕ ክሙ በፍሳው በሰላም አምላካችን ልዑል እግዚአብሔር ለበዓለ ስቅለቱ ለበዓለ ትንሳኤው በሰላም ያድርሰን።